ድመት ልግዛልህ? ድመት አይስክሬም፣ ድመት ብስኮት፣ መጫወቻ፣ መጫወቻ፣ አየር መኪና፣ ሁሉም ይገዛል አለ። ሰላም በላቸው። ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ዝት ይበልን። ሁሉ ሰላም፣ ሁሉ መልካም ነው። እኛለን ፈጣሪ የተመሰግነ ይሁን በጣም ደህና ነን። በጣም ተናፍቃችኋል። ኦልሬዲ አሁን ይመስለኛል በሁለት ሳምንታችን ነው ተመልሰን የመጣ ነው። እግዚአብሔር የተመሰግነ ይሁን። ያው በባለፈው ቪዲዮ እንግዲህ የመሲ ፊት ስክሪን ላይ እንደምትመለከቱት እጅግ በጣም በሚያሳዝን ሁኔታ ፊቷ አባብጦ ነበር። አሁን ግን ፈጣሪ የተመሰግነ ይሁን ያው እንደምትመለከቷ በጣም አምራና ተውባ ቆንጆ ሆናለች። ያንን ያበጠው የተወለደ አሳማ ሲመስል የነበረው ቢቷ አሁን ላይ ኦልሬዲ ለቋራል። ሮቤል እንደምትመለከቱት ድመት እያየ እየረበሸ ነው ያለው፣ ድመቱ አይጄ ካልያዝኩ እያለ ማለት ነው። ኤኒዌይስ ሰላም ባያችሁ፣ ሰላም እንደምን አላችሁ? ሰላም ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተስ? ሁሉ መልካም ነው። እኛ ደህና ነን እግዚአብሔር ይመስገን። ባልየው ብሬክስ እንዳለው እንግዲህ ያው ዛሬ ተሽሎኝ ብዙ ልጆች የምትጠይቁኝ ያላችሁ ብዙ በጣም ብዙ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ማለት ወዳለሁ። አሁን ተሽሎኛል፣ እግዚአብሔር የተመሰገነ ይሁን። ኖርማል ነኝ። በነገራችን ላይ ያንን ቪዲዮ ከተለቀቀ በኋላ ብዙ እህቶቻችን በውስጥ መስመር እየመጣችሁ እኔም ከዚህ በፊት አጋጥሞኝ ነበር፣ ቶሎ ሕክምና መሄድ አለባት፣ እንደ ቀላል እንዳታዩት ምናምን እያላችሁ ነበርና፣ ኢንፌክሽን ከሆነባት ከባድ ነው ምናምን እያላችሁ ነበር ያ በነገራችን ላይ በሰዓቱ ኢንፌክሽን ሆኖባት ነው። ያው ያለው ነገር ደግሞ እሷ አብራራላችኋለች። እሺ መልካም። ብሬክስ እንዳለው ብዙ ተመልካቾች ወይም ብዙ ጓደኞቼ በግል መስመር እየመጣችሁ እኛም እንደዚህ አይነት ነገር አጋጥሞን ነበር፣ ስለዚህ ኢንፌክሽንም ሊሆን ስለሚችል ቶሎ ወደ ሕክምና ሂጂ እያላችሁኝ ነበር። እኔም ደግሞ በሰዓቱ ሕክምና ሂጄ ታክሜ መርፌ ምናምን ተሰጥቶኝ ነው የዳንኩት። እግዚአብሔር ይመስገን። በዚሁ አጋጣሚ የጸጉር ቤቷን ባለቤትም ማመስገን ፈልጋለሁ። መታመሜን ስታውቅ ከቤቴ ድረስ መታ ጠይቃኝ መታከም አለብሽ ሐኪም ቤት መሄድ አለብሽ ብላኝ አብረን ሂደን ታክሜ ነው የዳንኩት። እናም የተሰጡኝ መርፌዎች ለአምስት ቀን ነበር። አምስት ቀን መርፌን ጨርሼ ክኒንም ተሰጥቶኝ ነበር። ክኒኑን በሚገባ ወስጄ ድኛለውኝ። እግዚአብሔር የተመሰገነ ይሁን። ውድ ተመልካቾቻችን እንግዲህ መሲ እንደነገረቻችሁ ያው ብዙዎቻችሁ ምናልባት እንደዚህ አይነት ነገር ሊያጋጥማችሁ ይችላል። ሲያጋጥማችሁ ግን ቀለል አድርጋችሁ እንዳታዩት፣ ኢንፌክሽን ሊሆንባችሁ ስለሚችል ያው ሕክምና ሄዳችሁ ግዴታ። እሷ እንግዲህ የአንድ ሳምንት መርፌ ነው ምናምን ታዝዞላት ነው፣ እነዛ መርፌዎች እየተመላለሰች ሕክምናው ድረስ መርፌውን ጨርሳ ነው የተሻላትና በነገራችን ላይ ጋይስ ለመጀመሪያ ጊዜ በዚሁ በዩናይትድ አረብ ኤምሬትስ እጅግ በጣም ደስ የሚል አየር እያየን ያለ ነው። በጣም ከባድ ዝናብ እየጣለ ነው ያለው። አየሩ በጣም ደስ ይላል። እኛም እንግዲህ ባህር ዳርቻ ላይ ነው ያለ ነው። እሱን ባህሩን ያው እናስጎበኛችኋለን። እንግዲህ አየሩ እናንተም እንደወደዳችሁ ተስፋ እናደርጋለን። መሲ ተሽሏታል። በጣም ደህና ናት። ላሰባችሁ ለተጨነቃችሁ ሁሉ እጅግ አድርገን ከልብ እናመሰግናለን። በጣም እንግዲህ ከዚህ በኋላ እስኪ አየሩን እናጣጥመዋለን ማለት ነው። በጣም ደስ ነው የሚለው። ልጅ ሮቤል እየረበሸ ነው ጦጡ። የሚሰማችሁ ስሜት ሮቤል ደግሞ ካሮጥኩ ከድመቶሽ ጋር ብሬ ካሮጥኩኝ ብሎ ያ በዚሁ አጋጣሚ እንግዲህ በርከክ ብዬ እባክህን ውዱ ባለ ተደስ፣ እባክህ ተደስ

ለምታደር ከመጨረሻ ላይ እንደምትመለከቱት እንግዲህ ትላለ በዚሁ አጋጣሚ የሆነ ነገር ላችሁ ፈለኩ እሺ ምን ምንድነው ብትሉ የተለያዩ አልባሳቶች የተለያዩ ጌጣጌጦች የተለያዩ ሀበሻ አልባሳቶችን ይዤ ቀርብ ያለሁኝ ማዘዝ የምትፈልጉ ካላችሁበት ድረስ ለማድረስ ዝግጁ ነኝ እዘዙኝ እላችኋለሁ በነገራችን ላይ ይህንንም የለበሰችውን ልብስ ሳይቀር የትም ቦታ ላይ ሆናችሁ በተለይ በዚህ በዩናይትድ አረብ ኤምሬትስ አዎ፣ እንዲሁም በሁሉም አረብ ሀገራት ላይ ሆናችሁ ይሄን ልብስ ብታዝዙ በራሳችሁ ቁመት በስነስርዓት ተሰርቶላችሁ በራሳችሁ ሳይዝ ማለት ነው፣ ያላችሁበት ቦታ ድረስ እናደርሳለን። እዘዟት። እንዲሁም የጎንደር ጌጣጌጦች የተለያዩ የፈለጋችሁ ጌጣጌጥ ብትጠይቁኝ አለኝ ከኔ ጋር። ሌላስ ምን አለሽ? ማለት ዘወይ ከዚሁ ቀጥሎ ያው እስክሪኑ ላይ የምትመለከቷቸው ሁሉም ልብሶች መሲ ጋር ይገኛሉ። እነዚህ አልባሳት ማዘዝ ከፈለጋችሁ ስክሪኑ ላይ በተቀመጠው ስልክ ቁጥር አናግሯት። ከዚሁ በመቀጠል አየራችንን እንደምትመለከቱት ዋው ጋይስ ለፓርኪንግ ሰላሳ ድራ ዛሬ በጣም ከባድ ዝናብ ስላለ ከቤት መውጣት አልተቻለም ነበር። ትንሽ ከረፋፈደ በኋላ ግን ዝናቡ አባራ አባር አባርቷል። እህ ምንድን ነው ዶሮ ኦ ኦ ኦ፣ እንግዲህ በነገራችን ላይ ጋይዝ በጣም የተለያዩ ለእናንተ ሊጠቅሙ የሚችሉ መረጃዎች በተለይ እዚህ ዩናይትድ አረብ ኤምሬትስ የምትኖሩ እንኳን ያው ሁሉም ነገር ስለምታውቁት ምንም እንትን የለውም ግን ከኤምሬትስ ከዩናይትድ አረብ ኤምሬትስ ውጭ ለምትኖሩ ወደዚህ ሀገር መምጣት ለምትፈልጉ ሰዎች ዩናይትድ አረብ ኤምሬትስ ማለት እንዴት አይነት ሀገር ናት? እውነት ወደ ዩናይትድ አረብ ኤምሬትስ ስትመጡ እንዴት ነው መኖር የምትችሉት? ምንድን ነው የሚያስፈልጋችሁ? ይህን ሁሉ ነገር በጣም ለእናንተ የሚጠቅሙ ከህይወታችን ተሞክሮ ተነስተን ለእናንተ ሊጠቅሙ የሚችሉ በጣም ጥሩ መረጃዎችን ወደ እናንተ እናቀርባለን። እንግዲህ ከዚህ በኋላ እንጠፋም። እንዳያችሁት እንግዲህ ከዚህ በፊት በአንድ በሁለት ወር በሶስት ወር ያ ምናምን ነበር የምንመጣው። አሁን ግን ያው በሁለት ሳምንታችን ነው ቪዲዮ እየለቀቅን ያለ ነው ማለት ነው። ያው ትንሽ ቆይተን ደግሞ በሳምንት ከዛ ወደ ሶስት ቀን ከዛ እያለ ወደ ድሮ ወደ ሁለት ቀን ይመለሳል ማለት ነውና እንግዲህ አሁን ባለንበት ነባራው ሁኔታ ኤምሬትስ ቅዝቃዜ ነው ያለው። ሳውዲም እንደዚያ ይመስለኛል ካልተሳሳትኩ፣ በጣም ጥሩ አየር ነው ያለው። በተለይ አሁን ወደ ዩናይትድ አረብ ኤምሬትስ ቪዚት የምትመጡ ሰዎች በዚህ ሰዓት ብትመጡ ሞር ይመከራል። ምክንያቱ በጣም ደስ የሚል አየር ነው ያለው፣ ውስጥን የሚያድስ አየር ነው ያለው እና ተወድቷላችሁ ብዬ ተስፋ አደርጋለሁ ያው በሙቀት ሰዓት መታችሁ ከምትቀቀሉ በጣም በስማም በጣም በቃ ደስ ይላል። ጥሎ ሲያበራ ይበርዳል ምናምን ስትወጡ በቃ ምንም ይሆን። እንዴት ልበላችሁ እንግዲህ ወይዘሮ መሲም እንደምትመለከቱት ድና አሁን ባለችበት ሁኔታ ላይ ትገኛለች ማለት ነው። እንግዲህ ያው እነዚህ ስክሪን ላይ የምትመለከቷቸው አልባሳት እንግዲህ መሲ ላይ ይገኛሉ። በየትኛውም ቦታ ላይ ሆናችሁ ማዘዝ ትችላላችሁ። እንዲሁም የተለያዩ የባህል አልባሳት። በነገራችን ላይ እነዚህ ልብሶች ጀስት ተሰፍተው የተቀመጡ ምናምን አይደለም ማለት እናንተ አሁን ስታዘዙ በራሳችሁ ሳይዝ፣ ባዘዛችሁት ሳይዝ በራሳችሁ ቁመት ተለክቶ ነው የሚሰራላችሁና በቁመታችሁ ልክ ነው የሚመጣላችሁ። ለማድረስ ደግሞ ቀን ያለውላችሁ ከወይዘሮ መሲ ጋር ይዘንላችሁ፣ እሺ፣ ከተፍ እንላለን። በሁሉም አረብ ሀገራት ላይ ሆናችሁ ፓስፖርት ማሳደስ ከፈለጋችሁ አሁን ባለው ነባሯ ሁኔታ ፓስፖርት እየፈጠነ ነው። በአንድ ወር ከ15 ቀን በሁለት ወር ምናምን እየመጣ ነው ያለው። ፓስፖርታችሁን አሳድሱ። ፓስፖርት ለማሳደስ የው እስክሪኑ ላይ የምትመለከቱ ስልክ ቁጥር ላይ በዋትስአፕ መልክታችሁ ላኩ። የተለያየ ባልትና ውጤቶች ልክ እንደ ሽሮ፣ በርበሬ፣ በሶ፣ ቆሎ እንዲሁም የባህል አልባሳት ሽፎኖች ምናምን ከፈለጋችሁ ደግሞ በዚህ ስልክ ቁጥር በመሲ አናግሯት ጌታ ያ የጆሮ ሁሉም ነገሮች የባህል ጌጣጌጦች አሉኝ። በተቀመጡ ስልክ ቁጥሮች አናግሩን። በአገልግሎታችን ደስተኛ እንደምትሆኑ ተስፋ እናደርጋለን። መሲ በምታቀርባቸው ምርቶችም በጣም እንደምትደሰቱ ምንም ጥርጥር የለኝም። ሁሌም ቢሆን ጊዜያችሁ ሰጥታችሁ ወዳችሁ አክብራችሁ ስለምትከታተሉን በጣም እጅግ አድርገን ከልብ እናመሰግናለን። ሁሌም እንወዳችኋለን እናከብራችኋለን። ነፍ አመት ኑሩልን ሁላችንም ስደት በቃን ብለን ሀገራችን ኢትዮጵያ ሀገራችን ሰላም ሆና ሀገራችን የምንገባበት ጊዜ ቅርብ ያድርግልን ነው የምለው። በጣም ነው መወዳችሁ። እንግዲህ መሲ፣ ማስተላለፍ የምትፈልገው ነገር ካለ? አዎ እንግዲህ ማስተላለፍ የምፈልገው እኔ እንዴት ነሽ እንዴት ሆንሽ ተሻለሽ እያላችሁ ለምትጠይቁኝ ትጨነቁልኝ ሁሉ እግዚአብሔር አምላክ ደግሞ ከእናንተ በላይ ለእኔ ከተጨነቃችሁት በላይ እግዚአብሔር አምላክ ይጠብቃችሁ፣ ከይንካችሁ በሰላም ለሀገራችሁ ለቤተሰቦቻችሁ ያብቃችሁ ላለው በጣም ነው የምናመሰግን። ቪዲዮዎቻችን ከወደዳችኋቸው ላይክ ማድረጋችሁን አትርሱ። እንወዳችኋለን። ያ ትንሽ ጨለም ያለ ይመስላል። ኦልሬዲ ዳመና ስለሆነ በዚህ መልኩ አምሮበታል። በጣም ደስ የሚል አየር ነው ያለው እንደምታዩት ዋው ነው። እዚሁ አጋጣሚ ደግሞ እዚህ ዩናይትድ አረብ ኤምሬትስ ሆናችሁ ይህ ነው የሆነ፣ እኔ የሆነ ቦታ ላይ እንዳደርሳችሁ ምናምን ከፈለጋችሁ ደውሉልኝ። ኦኬ ደውሉልኝ አለን። በቃ ሁሉም ነገር ይሰራል። ብሬክስ። ኦኬ ደውሉ። ከእናንተ የሚጠበቀው መደወል ብቻ ነው። እናጓጉዛችኋለን። የመቻችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ቀጣይ ቶሎ ቶሎ እንመጣለን። ላቪው ዩ ሁላችሁም በጣም እንወዳችኋለን። ኦ ቪዲዮውን ግን እንዳትረሱ ኦኬ። ባይ ባይ ባይ